ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ ውዶችዬ። ለነገሩ ምን ሰላም አለ ወይ? ጉድ ሀይምና ብሩኬ እንደዚህ እየተበጠበጡ ማንም ሰላም አይሆንም። ያው የጨረቃ ፋሚሊዎች አሁን አንዱን ስራ ሰርተው አንዱን የሚረሱ ሰዎች አሉ፣ በእርግጠኝነት የምነግራቸው ማለት ነው። እና ይህ ሁሉም የሆነው ሀይምና ብሩኬ ሰላም ባለመሆናቸው ሁሉም ለየራሳቸው ተከፋፍለው በጣም ይጣላሉ፣ ያስባሉ፣ ይጨነቃሉ። እና እነዚህ ልጆች ደግሞ በዚሁ እየቀጠሉበት ነው እንዴ፣ በእውነት እኮ እንኳን አደለም ጭቅጭቅ፣ አንድ ሳምንት ከአንድ ሳምንት በላይ የሆነ አሁንማ። እንኳን አደለም ጭቅጭቅ፣ ምግብ ራሱ እኮ ተደጋግሞ ከተበላ በጣም ይሰለቻል፣ የምር ካልተቀየረ። እንዳውም ምግብ እኮ በራባችሁ ሰዓት ጠገን ያደርጋል፣ ጥቅም አለው። ግን ጭቅጭቁ እኔ እንጃ እንዴት እንደሚበርድ አላውቅም። ሰውም የሚያስታርቃቸው ሰው ጠፋውን። ሀይሚና ብሩኬ ሲገናኙ ማለት ነው አንደኛው ክብሬት ይሆንና ይጭራል፣ ከዛ አንደኛው ደግሞ ይቀጣጠላል።

ብዙ ጊዜ አብረው ተገናኝተው እንዲያወሩ ብንፈልግም ግን አብረው መገናኘታቸው ጭራሽ ነገሩን እያባሰው ሳይግባቡ እየቀሩ ነው የሚለያዩት ና በራሳቸው ጊዜ ነው አሁን እንደዚህ እየሆኑ ያሉት ብዬ እያሰብኩ ነው። ምክንያቱም በቃ ማለት ኦልሬዲ ተነገሩ። ኮሜንት ላይ ብዙ ሰው እየነገራቸው ነው የእነዚህ ሰዎችን ተግባር። በቃ ከእነዚህ ሰዎች ራቁ ተባሉ፣ ምንም ኮሜንት እያዩ እንዳላዩ ነው የሚሆኑት። ታረቁ ተባሉ፣ ይሄንም እንዳላዩ ነው የሚያልፉት። ሁሉም የራሳቸውን ሙድ ነው የሚያራምዱት። ከዚህ ጋር ና መደማመጥ የሚባል ነገር የለም መሰማማት፣ መከባበር እኔ እኔ አሁን አሁን ሳስበው በቃ በጣም ተናናቁ ሀይሚና ብሩኬ እና የምሬ የምሬን ነው ወሬያቸው ሁሉ በንቀት ነው የሚያወሩት። በቃ ያ የድሮ መከባበር፣ ያ የድሮ መፈራራት ቀረ በቃ። እና የራሷ እያረረባት የሰው ታማ ስላለች እንደተባለው ሀይሚና ብሩኬ የራሳቸው ህይወት ከዚህ ጋር እንደተጎለጎለ ካሴት እየተበጠበጠላቸው የሰውን ህይወት ለማስተካከል የሚሮጡት ነገር ብሩኬ በዚህ ሶስ ይላል ሀይሚ ደግሞ በዛ ዳን የተላለችን ነው። ይሄ ቪዲዮ ልክ እንደ ትናንቱ ሴራ ነው ውዶችዬ፣ ተንኮል ነው። አሁን ሶሲ የሀይሚን ስልክ ታውቃለች። ሴት ለሴት መግባባት ካለባቸው ሴት ለሴት ሴት ያመጣው ጸብ አይበርድም ይባላል። እና ወንድን ሳትጨምሩ ከዚህ ውስጥ ሴት ለሴት መነጋገር ከቻላችሁ መነጋገር ትችላላችሁ። ሆም ብላ ግን ለብሩኬ ደወለች፣ ብሩኬ ወደ ሀይሚ እንዲመጣ አያችሁ። ሁለቱም እንዲለያዩ አይደለም የፈልጉት። ሆን ብሎ ያ ዳኒ ሆን ብሎ ይሰራል፣ ከሀይሜ ላይ እችኛዋም ሆን ብላ ለብሩኬት ደውላለች ማለት ነው። መገናኘት ብችል በራሷ መንገድ ታገኛት ነበር። እና ብቻ ሁለቱን ለማጠማመድ እየተሰራ ነው። እነሱ ግን ሊነቁ አልቻሉም አሁንም ለሽ በታይገር ፍራሽ ሆነው ሃይሚና ብሩኬ ተኝተዋል። በቃ እየሰማ አይደለም እና ብሩኬ ሲቀዘቅስ ሃይሚ ሳት ሆናለች፣ ሃይሚ ስትቀዘቅስ ብሩኬ ሳት ይሆናል። እና ዛሬ እንግዲህ ብሩኬ ከመጀመሪያውም እንኳን ደስ ያለሽ እያለ ነበር። ያው እንግዲህ ትንሽ ነው የሚቀራት ሃይሚ ሁለት መቶ ሺህ ትገባለች። ለዛ በቃ ከመጀመሪያውም ነው የተናገረው። እንደገናም ደግሞ ለሃይሚ እኔ ምንም አይነት ክፋት የለብኝም ለሃይሚ ያለኝን ነገር ታውቃላችሁ። እንዴት ነው ከእሷ ሊለይ ፈልጎ ነው ብላችሁ ምት ይችሉም እያለ ነበር ነው ብሩኬ። ይሄን የሚረዳ ይረዳል። በነገራችን ላይ አንተ ከሀይሚ ጋር ለመለየት በፍጹም እንደማታስብ እንዳላሰብክም በደንብ የሚረዳ ሰው ይረዳሃል። ያልተረዳን ሰው ግዴታ ተረዳኝ ማለት አችልም። እንግዲህ ሰው በራሱ አንገል ስለሚያየው እንደፈለጉ መረዳት ይችላሉ። ነገር ግን እንደኔ እንደራሴ ራሱ ያመለካከት ብሩኬ ከሀይሚ ለመለየት አንዳችን ቅንጣት ታክል ሀሳብ እንደሌለው ነው የምረዳው። እንደገና ደግሞ ሶሲ ሶሲ ይላል ትላላችሁ፣ ሀይሚም እኮ ዳን ዳን እያለች ነው። በነገራችን ለምን እናንተ ራሱ ሚዛ ነው ያትሆንም እንዴ? አሁን ሀይሚ እኮ በጣም እየተሳሳተች ነው። እንዲሁም ሀይሚኒ ዛሬ በጣም ነው የተናደድኩባት። በቃ ለመሰላችሁ ማለት ዳኒ ምን አደረገ የምትለው ነገር አለ እንዴ? ብሩኬ ዳኒን የመታው ለምንድን ነው? ሀይሚ ምን ሆነሻል? ግን ለምንድን ነው አይነሽን የማትገልጭው? ይሄ ልጅ ወደ ጉድጓድ እየከተተች ነው ያለው። ና ሲጀመር ብሩኬ ከመሬት ተነስቶ አደለም ዳኒን የመታው? እና ጥፋት ሳይኖርበት መቼ ምንም እንደማያረግ ታቂያለሽ አደለ እንዴ? ይሄን ያክል ጥፋት ያለበትን ሰው እንደንጹ መቁጠር ግን ተገቢ ነው። ይሄ ልክ አደለም። ሀይሚ ተይ ፊትሽ ላይ አሳየኝ ላይ የሚያሳይሃትን ነገር አሳየኝ እያለ ሲጠይቀው አንዳችም ደፍሮ ሊያሳየው አልፈለገም። በዛ ሰዓት ስሜን አጠፋ ብሎ መትቶታል። ሲቀጥል ደግሞ የዛን ቀን ምንድን ነው ሲል የነበረው በቴክስት ምን እያልክ ነው ምትለፈልፍብኝ፣ በቴክስት እየተሳደብክ ነበር ብሎታላል። ያ ማለት በቴክስት እየጻፈ እየሰደበው ነው እና ብሩኬን ለማናደድ ብለሽ ተይ ስህተት አትስሬ ማለት ነው። ዳኒ ንጹህ ነው ልታይ አትችይም። በፍጹም ንጹህ አይደለም። ንጹህማ ቢሆን አንቺን ካሜራ አልባ ጠርቶሽ ከዛ ከጀርባሽ ሶሲን አይጠራትም ነበረ። አየሽ፣ ይሄን ነው አንቺ ያላገናዘብሽውና ለማንኛውም ሀይሚ፣ ብሩኬ እባካችሁን ተረጋጉ። በኋላ ይቆጫችኋል። የምሬ ነው። በኋላ ይቆጫችኋል። አሁን ከሰመመን ውስጥ ናችሁ። ምንም አልነቃችሁም። ምንም የምታውቁት ነገር የለም። የምትነጋገሩትን ማታውቁ ከኛ ሲደርስ ብቻ ነው ንግግራችሁ በጣም ኃይለኛ የሚሆነው እንጂ ለእናንተ ከአንደበታችሁ የሚወጣው ምንም አይመስላችሁም አሁን ላይ ምክንያቱም ሁሉም በተቀጣጠለ ውስጥ ነው ያሉትና በረዶ ውስጥ የነበረ ሰው ማለት ነው። ወዲያው ሲወጣ ምንም አይሰማውም ከእሳት ላይ ቢቆም፣ ከዛ በኋላ ነው ሰውነቱ ሙቀቱ ይሄ በረዶ ሲለቀው ምናምን እሳት እንዳቃጠለው ይረዳናል። አሁን ሃይሚና ብሩኬ ልክ በረዶ ውስጥ እንደገባ ሰው ናቸው። እየተረዱ አይደለም ከዚህ